እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ እያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ከትናንት ጀምሮ አንድ ዜና እየተመለከትኩ ነው። እሱ ምን ይላል? የአዲስ አበባ ከተማ አስተዳደር እና የኢትዮጵያ ንግድ ባንክ ለ41 ሺህ የመንግስት ሰራተኞች የመኖሪያ ቤት ባለቤት ማድረግ የሚችል ፕሮጀክትን በጋራ ለመስራት ስምምነት አደረጉ፣ የሚል ዜና እየተመለከትኩ ነው። እንግዲህ ይህንን ጉዳይ ትንሽ ሰፋ አድርገን እንመለከተዋለን። ከባንኩ አንጻር፣ ከመንግስት ሰራተኞች አንጻር እና ከመንግስት ከመንግስትም አንጻር ጉዳዩን ሰፋ አድርገን ብንመለከተው አይ ቲንክ ጥሩ ይመስለኛል። አንዳንድ ፕሮጀክቶችን የመሰራች በሚል ብቻ ዜና መመልከት የራሱ ችግር ስለሚኖርበት ማለት ነው። አይሆንም የማይሳካ ነው ብለን አንጀምርም። ግን ሊሳካ የሚችልበት ፖሲቢሊቲ አለ ደግሞ ላይሳካ የሚችልበት ደግሞ በጣም ብዙ ፖሲቢሊቲዎች አሉ። ከልምድም በመነሳት እና በምሳሌ በቁጥር እንመለከተዋለን ጉዳዩን ግን ሲናሪዮ አድርጋችሁ አስቡት። ኤግዛክት ቁጥሮች አለ የምናስቀምጠው ምናልባት ስንት ፐርሰንት ቢከፍል ነው ቤቱ በስንት ቢጠናቀቅ ነው የመንግስት ሰራተኛ በወር ስንት ቢያዋጣ ነው የሚለውን ጨምረን ምን ያህል ቦታ ቢያስፈልግ ነው የሚለውን እንሰራው እና የራሳችሁን ግንዛቤ እንድትወስዱ እናደረጋለን እንግዲህ ይሄ ስምምነት የተደረገው የኢትዮጵያ ንግድ ባንክ ፕሬዚዳንት ባሉበት እና የአዲስ አበባ ከተማ የቤቶች ልማት አስተዳደር ኃላፊ ባሉበት ነው ስምምነት ያደረጉት ባንኩና ከተማ መስተዳደሩ ማለት ነው እሱም አላማው ምንድን ነው አዲስ አበባ ውስጥ ያሉ ካሉ የመንግስት ሰራተኞች መካከል ለአርባ አንድ ሺህ የመንግስት ሰራተኞች የሚሆን ቤት ለማዘጋጀት ነው አዲስ አበባ ከተማ መስተዳደር ውስጥ ከ መቶ ሰባ ሺህ በላይ ሰራተኞች አሉ። የራሳቸው ቤት ያላቸውም ሊኖሩ ይችላሉ ደግሞ የአቅምም ጉዳይ ስለሚኖር ቢያንስ ለአርባ አንድ ሺህ ሰራተኞች አድሬስ ማድረግ የሚችል ነው የፕሮጀክቱ ሀሳብ የሚለው። ሞዳሊቲው ሀያ አምስት ሰባ አምስት ነው። እስካሁን የታወቁ የነበረውት አስር ዘጠና ይባል ነበር፣ ሀያ ሰማኒያ ይባል ነበር፣ አርባ ስልሳ ይባል ነበር። የተለያዩ ሞዳሊቲዎች አሉ። አሁን 2575 ነው። 2575 ማለት ምንድን ነው? 25 ፐርሰንት የመንግስት ሰራተኛው ያዋጣል፣ 75 ፐርሰንቱ ደግሞ ከባንክ ጋር ይተሳሰራል ማለት ነው። ስለዚህ ይህን ቤት ለማግኘት ፈልግ የመንግስት ሰራተኛ 25 ፐርሰንት መቆጠብ አለበት። ባንኩ ደግሞ 75 ፐርሰንት ያበድረዋል። እንግዲህ ባንኩ በ14 ከመቶ መነሻ ወለድ ለማበደር ዝግጁ ነኝ እያለ ነው ስለዚህ የክፍያ ጊዜው ደግሞ ለ20 ዓመት። ስለዚህ የ20 ዓመት ብድር በ14 ከመቶ መነሻ፣ 14 ከመቶ ወደፊት የሚለወጥ ከሆነ ሊለወጥ ይችላል። እንግዲህ ፕሮጀክት ለማከናወን 120 ቢሊዮን ብር ለብድር ለማቅረብ ባንኩ ማቀዱን አቅርቧል። ደግሞ ፕሮጀክቱ በሶስት አመት ውስጥ የግንባታ ጊዜ ያለው ነው ይላል። የአንድ አመት ደግሞ የብድር እፎይታ ጊዜ ያለው ሰዎች ቤቱን ከተረከቡ በኋላ ወለድ መክፈል የሚጀምሩበት ብድር መክፈል የሚጀምሩበት አንድ አመት እፎይታ ሊኖር ይችላል ማለት ነው። ለምሳሌ ሀያ ዓመት ከሆነ አንድ አመቱ የሚሰጥ ከሆነ ሀያ አንድ አመት ብላችሁ ልቆጥሩ ትችላላችሁ እንደማለት ነው። ይሄ ነው የሚለው ጥቅል ዜናው። እንግዲህ ከልምድ አንጻርም ሲታይ ኢትዮጵያ ውስጥ የቤት አቅርቦት የኢኮኖሚ ብቻ ውሳኔ አይደለም፣ የፖለቲካ ውሳኔም አይነት ባህሪ አለው። ከ997 የመጀመሪያ ምዝገባ ጀምሮ ከተመለከታችሁ እንደዚያ ባር ያለው ስለዚህ 20 ዓመት ፈይቷል። የ997 ቤተ መዝጋቢዎችን አድሬስ ለማድረግ ገንብቶ አድሬስ ለማድረግ 20 ዓመት ነው የፈጀው። ስለዚህ 20 ዓመት የፕሮጀክት የማድረስ ልምድ ነው ያለው፣ ኤክስፒሪንስ ነው ያለው እዚህ ሀገር ኢኮኖሚ ውስጥ። ስለዚህ ደካማ ግንባታ አፈጻጸም ያለበት ነው። ባንኩም ከፍተኛ ለቤት ያበደረው ውዝፍ እንዳለበት በዜና ትሰሙ ነበር፣ ለቤት ግንባታዎች የሚሰጥ ምክንያቱም ደካማ የፕሮጀክት አፈጻጸም ስላለ ቤቶች የሚሰሩበት ፍጥነት ረጅም ጊዜ ወስድ ስለነበረ ቤቶች ልማት ላይ ከፍተኛ ስለዚህ ለማጠናቀቅ እንኳ ብድር ሲጠየቅ ብድር አልሰጥም የሚል ክርክሮች ነበሩበት። ከ97 በኋላም ደግሞ 2005 ተጨማሪ ምዝገባ ተከናውኗል። እንግዲህ በሚሊዮን የሚቆጠር ሰው ምዝገባ የተደረገበት ማለት ነው። እሱ የ1997 ምዝገባን አድሬስ ለማድረግ ለመለወጥም የታሰበ ነው ነገር ግን በጣም ትክክለኛ 205 ተመዝጋቢዎችን ቤት ለመስጠት ነው ብሎ መናገር አይቻልም። የካፒታል ማጠራቀሚያ ሰበብ ነው፣ ካፒታል ኢንጀክት ለማድረግ ወደ ኢኮኖሚ ነው እንጂ 997 ሳይጠናቀቅ 205 ላይ የዳግም ምዝገባዎች እና ከፍተኛ ቁጥር ያለው ደግሞ ተመዝጋቢ ነው የነበረው። እሱም 205ም 12 ዓመት ፈጅቷል። አድሬስ ያልተደረገ ማለት የ205 አድሬስ ያልተደረገ ነው፣ ግን 12 ዓመት የፕሮጀክት ጊዜ ወሰደ ነው ምናልባት አርባ ስልሳ አብሮ የተጨመረ ሞዳሊቲ ነው። ምናልባት የተሻለ ሊሆን ይችላል። ስለዚህ ከልምድ አንጻር ሲታይ የቤት ልማት ፕሮጀክቶች በጣም ጥሩ አፈጻጸም አላቸው ብሎ መናገር አይቻልም። ከዚህ ልምድ እንነሳና በፊትም በባንክ ነው ባንክ ነው፣ ለምሳሌ ኮንዶሚኒየም ቤት ያለው ሰው እኮ ለባንክ ነው ዳው የሚከፍለው። ስለዚህ ከባንክ ጋር ተሳስሮ ነበር የነበረው አሁንም ከባንክ ጋር ነው የተሳስረው። ምንም የሚለየው ነገር ላይኖር ይችላል። አሁን ሶስት ዓመት የሚለው ጉዳይ ያለ ትክክለኛ ኢንትረስት ሬት ተቀምጧል። የሰራተኛውን ሁኔታ እንመልከት። የሰራተኛው ሁኔታ በሁለቱ እንመለከተዋለን 25 ፐርሰንት ለመክፈልና 75 ፐርሰንት የመክፈሉ ጉዳይ ብለን እ ጉዳዩ ሁለት ቦታ ሰንጥቀን እንመልከተው። እንግዲህ በ25 ፐርሰንቱ መቆጠብ አለበት የመንግስት ሰራተኛው፣ የዚህ ቤት ተጠቃሚ ለመሆን። የመጀመሪያው ፖይንት ሁሉም የመንግስት ሰራተኛ አይችልም ብለን ልንነሳ አንችልም። አቅም ያላቸው የመንግስት ሰራተኞች ሊኖሩ ይችላሉ። ምናልባት ሌላ ስራ የሚሰሩ ሊኖሩ ይችላሉ። ምናልባት የተደራገራቸው ጠንካራ የሆነ ሰው ሰራተኞች ሊኖሩ ይችላሉ። ምናልባት በልጆቻቸው፣ ምናልባት በዘመዶቻቸው የሚደገፉ ሊኖሩ ይችላሉ። ያልጠራቀሙት ቢዝነስ ያላቸው፣ ውርስ ያላቸው የተለያየ። ስለዚህ ሁሉም መንግስት ሰራተኛ አይችልም ብለን ደፍነን አንጀምር። የሚችሉ ሰዎች ይኖራሉ። እሱኛውን ፖይንት ትይዙልኛላችሁ። ደግሞ በተጨማሪ ደግሞ ቤት ያልደረሳቸው ነገር ግን ነባር የጋራ መኖሪያ ቤት ቁጠባ ያላቸው ሊኖሩ ይችላሉ። አሁን እሱን ቁጠባ ወደዚህ ትራንስፈር ሊያደርጉት ይችላሉ። ስለዚህ ምናልባት ከ1997 ጀምሮ ሲቆጥቡ የነበሩ ሊሆኑ ይችላሉ። ምናልባት ከ2005 ጀምሮ ሲቆጥቡ የነበሩ ሊሆኑ ይችላሉ። 2008 ላይም የነበረ ምዝገባ አለ። ከዛም ጀምሮ የቆጠቡ ሊኖሩ ይችላሉ። ስለዚህ እሱን ቁጠባ ወደዚህ ሙቭ ሊያደርጉት ይችላሉ። ሁሉም አይችሉም ብለን አንጀምርም። ለምሳሌ 25 ከመቶ ከተባለ ምን ያህል ከሚፈጀው ቤት የሚለውን እንውሰድ። በሶስት ጉዳይ ይህን ጉዳይ ለመመልከት ፈልጌያለሁ። አንድ መኝታ ቤት በአራት ሚሊዮን ብር ቢጠናቀቅ ብለን እናስብ በሶስት ሚሊዮን ብር ቢጠናቀቅ ብለን እናስብ በሁለት ሚሊዮን ብር ቢጠናቀቅ ብለን እናስብ እና በአንድ ሚሊዮን ብር ቢጠናቀቅ ብለን እናስብ። አሁን አዲስ አበባ ውስጥ አንድ መኝታ ቤት በሪል ስቴት ደረጃ የሚሸጥበትን ዋጋ ብዙዎቻችሁ ታውቃላችሁ። የካሬ መቶ ምናም ሺህ ብር የሚወጣባቸው ናቸው አብዛኞቹ ቤቶች። ስለዚህ አርባ እና ሀምሳ ካሬ ቤት እንኳን ቢሆን ነላት አራት ሚሊዮን ብርም ሊፈጅ ይችላል ብለን እናስብ። ግን ከዛም እያሳነሰን እንሂድ። አራት ሚሊዮን ብር የሚፈጅ ቤት ነው ብለን ብናስብ፣ ምክንያቱም ከሶስት ዓመት በኋላ ስለሆነ ግን የሚጠናቀቀው፣ በዚህ ሶስት ዓመቶች ውስጥ የአንድ መኝታ አክቹዋል ዋጋ አራት ሚሊዮን ብር ነው የሚገነባው። አራት ሚሊዮን ብር ኮስት ያደርጋል ብለን እናስብ። የዚህን የአራት ሚሊዮን 25 ፐርሰንት ማዋጣት ካለበት አንድ ሚሊዮን ብር ማዋጣት አለበት ማለት ነው። እዚህ ውስጥ ተመዝጋቢ የሚሆኑ ሰው በአንዴ መክፈል ካለበት አንድ ሚሊዮን ብር በአንዴ መክፈል ይኖርበታል ማለት ነው። ምናልባት በአንድ አመት ውስጥ በየወሩ መክፈል አለበት ካልን በየወሩ ከ83 ሺህ ብር በላይ መክፈል ይኖርበታል ማለት ነው። አይ በሶስት ዓመት ውስጥ ነው መክፈል ያለበት ከተባለ ለ36 ወር ብናካፍለው በትንሹ 27 ሺህ ብር ለሶስት ዓመት መክፈል አለበት፣ ይህን 25 ፐርሰንት ለመክፈል ማለት ነው። አራት ሚሊዮን ብር ቢፈጅ፣ ሶስት ሚሊዮን ብር ቢፈጅ ብለን ደግሞ እናስብ። ሶስት ሚሊዮን ብር ቢፈጅ 25 ፐርሰንቱ 750 ሺህ ብር ይመጣል። በአንድ አመት ውስጥ በየወሩ መክፈል አለበት ቢባል በየወሩ ከ62 ሺህ ብር በላይ መክፈል አለበት። በሶስት አመት ውስጥ በየወሩ ከፍሎ ጨርሰው ለ ሰላሳ ስድስት ወር ቢባል ከ20 ሺ ብር በላይ መክፈል አለበት፣ እንደው ብናሳንስለት ማለት ነው። አይ ቤቱ የሚጠናቀቀው በሁለት ሚሊዮን ብር ነው በጣም ኮስቱ ባነሰ መልኩ ይጠናቀቃል ተብሎ የታሰብ አንድ መኝታ በሁለት ሚሊየን ብር እንኳ ቢጠናቀቅ 500 ሺህ ብር መክፈል አለበት። በአንዴ ከሆነ 500 ሺህ ብር ነው። በአመት ውስጥ ከከፈለ ደግሞ በአንድ ዓመት ከከፈለ በየወሩ 41 ሺህ ብር መክፈል አለበት። በሶስት ዓመት ውስጥ ከከፈለ 13 ሺህ ብር መክፈል አለበት። አይ በቃ ሁለት ሚሊዮን ብርም አይደለም። በጣም ኮስቱ ሚኒማ ያስደረጉ በአንድ ሚሊዮን ብር የሚጠናቀቅ ቤት ነው ብለን እንኳን ብናስብ 25 ፐርሰንቱ 250 ሺህ ብር መክፈል አለበት። በአንድ ዓመት ውስጥ በየወሩ ክፈል ቢባል 20 ሺህ ብር መክፈል አለበት። በሶስት አመት ውስጥ በየወሩ ነው መከፍለው ከተባለ ወደ ሰባት ሺህ ብር መክፈል አለበት ማለት ነው አሁን ይህንን በየወሩ ሚኒመም የሚባለው ለሶስት አመት ከተባለ አንዴ ክፈል እንኳን ባይባል ማለት ነው። ቁጠባ ካለው ምናልባት ከቁጠባ ላይ ወደዚህ ሊያመጣ ይችላል። 25 ፐርሰንቱ የአንድ ሚሊዮን ብር ቤት 25 ፐርሰንቱ 250 ሺህ ብር ነው ብንል የጋራ መኖሪያ ቤት ቁጠባ 100 ሺህ ብር ያለው ሰው ከሆነ ምናልባት 40 ምናምን ፐርሰንቱን ከዚህ ሊሸፍን ይችለዋል ማለት ነው። አይ መንግስት ሰራተኛ ከቢሮ ነው የሚበደረው። ከቢሮ ተበድሮ ይከፍለዋል ብንል እንኳን የደሞዙን አንድ ሶስተኛ ነው እዳ ሊከፍል የሚችለው። ስለዚህ የደሞዝ አንድ ሶስተኛ ሰባት ሺህ ብር የሚሆን ለሰራተኛ ሊኖር አይችልም። ምናልባት የተጣራ ከ25 ሺህ ብር በላይ የሚከፈሉ ሰው መሆን አለበት። ስለዚህ 25 ሺህ ብሩም ጥያቄ ነው ማለት ነው። የቤቱ የግንባታ ኮስት በጣም በጣም አንሶ ከሚሊየን ብር በታች ካልሆነ በስተቀር። ለዚህ ነው ሶስቱንም ሲናሪው ያሳያቸው ያለሁት። 75 ፐርሰንቱ ውስጥ 25 ፐርሰንቱን አቺቭ አድርጓል። በአንድ ሚሊዮን የሚሰራ በሁለት ሚሊዮን በሶስት ሚሊዮን የሚሰራ አራት ሚሊዮን ፈይቶ ሀያ አምስት ፐርሰንቱ ከፍሎ ችሏል ብለን ብናስብ ቀጥሎ ያለው ደግሞ ሰባ አምስት ፐርሰንት ነው። ምናልባት ሰባ አምስት ፐርሰንቱ ጥሩ ሊሆን ይችላል ምክንያቱም ለሀያ ዓመት ነው በጣም ለረጅም ጊዜ ያለ ነው። እንደ ሲምፕል ኢንተረስት ሬት እንኳ ብናደርግ የአራት ሚሊዮን ሶስት ሚሊዮን ይበደራል ብንል የሶስት ሚሊዮንን አስራ አራት ከመቶ ብናደርግ ወደ አምስት መቶ ሺህ ብር የሚጠጋ ሊሆን ይችላል። ራፍ ማለት ነው እንደ ትክክለኛ ቁጥር እያወራው አይደለም። ስለዚህ አገልግሎት ቅጣት ሌሎችን እንኳን ባይጨምር ለ20 ዓመት በየወሩ የሚከፍለው ቢሰላ ምናልባት በወር አንድ ሺህ ብር ላይ ሙላ ይችላል። የተበደረው ሶስት ሚሊዮን ብር ከሆነ ብድሩ ኢንተረስት ሬቱን ጨምሮ ለ20 ዓመት በየወሩ ብንሰነጥቅለት፣ በወር አንድ ሺህ ብር የማይሞላ ገንዘብ ሊከፍል ይችላል። ስለዚህ አምስት ዓመት ሲለጠጥ ጥሩ ሊሆን ይችላል። ነገር ግን ወለድ 14 ከመቶ ብቻ ሆኖ ከቀጠለ ብላችሁ አስቡ እና ኮስቶ ፕሮዳክሽኑ በመሀል ላይ ካልጨመረና የሚበደረው መጠን ካልጨመረ ማለት ነው። ቤቱ የሚገነባው እንደዛ ከሆነ ነው። ነገር ግን ቤቱ የሚገነባው ደግሞ ከአራት ሚሊዮን ብር በታች ከሆነ የሁለት ሚሊዮን የአንድ ሚሊዮን የሚሆን ከሆነ ደግሞ በየወሩ የሚከፍለው መጠን በጣም ዝቅተኛ እንዲሆን ሊያደርግለት ይችላል። የባንኩን ማዕቀም ደግሞ እንመልከት። ባንኩ በሶስት ዓመት ለሚጠናቀቅ ፕሮጀክት 120 ቢሊዮን ብር እቅድ ይዟል። ምናልባት 25 ፐርሰንቱን እንኳን ቅድሚያ መክፈል የሚችሉ ከሆነ ቆጣቢዎች 30 ቢሊዮኑን እነሱ ቢከፍሉ ዘጠና ቢሊየን ሰባ አምስት ፐርሰንቱን በራሱ ማውጣት አለበት ማለት ነው። ስለዚህ በሶስት ዓመቱ ዘጠና ቢሊየን አትራፊ ለማይባለው ለቤቶች ሴክተር ያወጣሉ የሚለው እኔ በተወሰነ መልኩ ጥርጥር አለኝ። ምክንያቱም ባንኩ የነበሩበትን በመንግስት የልማት ድርጅቶች ያሉበትን እዳላ ለመክፈል በመቸገር ወደ ገንዘብ ሚኒስቴር ዞሮ አልዳው እንግዲህ በትሬዠሪ መልኩ በትሬዠሪ ቢል መልኩ መሸጥ አለበት። ስለዚህ ባንኩ ከክስረት መዳን ካለበት ካፒታል ሪሶርሱን ማሳደግ አለበት፣ እዳዎቹን ከላዩ ላይ ማንሳት አለበት የሚባል ስትራቴጂ እየተሰጠው እንግዲህ አትራፊ የሚባል አደለም፣ ለሞርጌጅ ያለ ብድር በባህሪው ስለዚህ ዘጠና ቢሊየን ራፍሊ እንኳን ባለ ስሌት ያወጣሉ የሚለው ራሱም ጥያቄ እንደሆነ ይሰማኛል። ነገር ግን የፖሊሲ ባንክ ስለሆነ የፖሊሲ ባንክ ከመሆኑ አንፃር ይሄንን እንደ ውሳኔም ሊከተለው ይችላል ብዬ አስባለሁ። የፕሮጀክቱ ወጪና ዋጋ ንረት ሊለወጥ ይችላል። አሁን የተቀመጠው ፕራይስ ይሄ ፕራይስ ሊሆን ይችላል። ዋጋ ንረት እያደገ ከመጣ የፕሮጀክቱ ወጪ በጣም ሊያድግ ይችላል። ፕሮጀክት የመፈጸም አቅም ደካማ ከሆነ ወጪው በጣም ከፍተኛ እየሆነ ነው የመጣው። ስለ 75 ፐርሰንቱ እያደገ እያደገበት ነው የመጣው። የባንክ ወጪ እያደገ፣ የሰራተኛውም ያልተጠበቀ ወጪ እያደገ ነው የመጣው። የፕሮጀክት ወጪ ከፍተኛ የፕሮጀክቱ የማያልቅ ከሆነ ዋጋ ንረት እየጨመረ ከመጣ ህዳሴው ግድብ ላይ እንደዚህ ነው ሀፕን የሆነው። ህዳሴው ግድብ በፍጥነት ባለማለቁ አንድ ዓመት በጨመረ ቁጥር ቢሊዮኖች የሚያስከፍለው ልዛ ነው። ቢሊዮኖች ተጨማሪ ዳ ሲያመጣ ነበር። ስለዚህ የቤቶች ፕሮጀክት የራሱ አይነት ላግ የመሆን አይነት ፕሮባቢቲ አለው። በኋላ በምንጠቅሳቸው ምክንያቶች የውጭ ምንዛሪ አቅርቦት ሁኔታም የራሱ ምክንያት ሊኖርበት ይችላል። ግንባታ የውጭ ምንዛሪ የሚፈልግ ነው። በእሱ ምክንያት የባንኩን አቅም ሊፈታ እንደሚችል ይሰማኛል። ከተማ በራሱስ ከተማ መስተዳደሩ ቤቱ የሚሰራ ከሆነ ቦታ መቅረብ አለበት ማለት ነው። ለምሳሌ ግራውንድ ፕላስቴን የሆኑ ቤቶች ናቸው የሚሰሩት ብለን እናስብ። ግራውንድ ፕላስቴን የሆኑ በአንድ ፍሎር ላይ አስር አስር ቤቶች ያለባቸው ናቸው። አስር አስር ሩም ያለባቸው ቤቶች ይሰራሉ ብለን ብናምን፣ አስር አስር ቤቶች ግራውንድ ፕላስቴን ከሆነ መቶ ሰዎችን የሚይዝ በፍሎር ላይ መቶ ሰዎችን የሚይዝ ቤት ነው የሚሰራው ብለን ብናስብ እና ግራውን ፕላስቲን ቤት ማረፍ ያለበት ቦታ እንደውም አረንጓዴ ቦታውን የምንጨምርና በሶስት መቶ ካሬ ላይ ያርፋል ብለን ብናስብ አራት መቶ አስር ህንፃዎች ያስፈልጋሉ ማለት። አራት መቶ አስር ህንፃዎች አርባ አንድ ሺህ ቤት ለማዘጋጀት ማለት። ስለዚህ ወደ መቶ ሀያ ሶስት ሺህ ካሬ መሬት ማዘጋጀት ያስፈልጋል ማለት። ስለዚህ እነዚህም ከፍተኛ ሳይዝ ያለው መሬት ማቅረብም በራሱ ጥያቄ ነው። የወሰን ጉዳዮችን መፍታት የካሳ ክፍያዎች ካሉ የካሳ ክፍያዎች መፈጸም፣ እነዚህ በሶስት ዓመት ውስጥ ግንባታዎች የሚጠናቀቁ ከሆነ የመሰረተ ልማትም ግንባታ ያስፈልጋል። የመሰረተ ልማት ግንባታዎችንም አዘጋጅቶ ለማቅረብ እኔ በተወሰነ መልኩ ጫና እንደሚኖር ይሰማኛል። ለምሳሌ የቀበሌ ቤቶችን እንኳን አፍርሶ ያዘጋጃል እንዳይባል የኮሪደር ልማቶችም የቀበሌ ቤቶችን አፍርሰው ለሌላ አላማ ሆኗል። ሞሎች መሰራት ያለበት ሞሎች ላይ፣ መንገድ የሆኑት መንገድ ሆኗል፣ አደባባይ የሆኑት አደባባይ ሆኗል፣ ግሪነሪያ የሆኑት ግሪነሪያ ሆኗል፣ ለፐብሊክ አገልግሎት የሚሉት ለፐብሊክ አገልግሎት ውለዋል። ስለዚህ የከተማው ጥግ ጥግ ነው ለእንደዚህ አይነት አገልግሎት፣ ምናልባት ደግሞ መሀል ላይ ያሉ የቀበሌ ቦታዎች የመኖሪያ ሬዚደንስ አገልግሎት የሚሰጡ ካልሆኑ በስተቀር ማለት ነው። ስለዚህ ለከተማውም ከፍተኛ ሳይዝ ያለው መሬትና መሰረተ ልማት ማቅረብ ካሳ ክፍያዎችን ማከናወንንም ጨምሮ እኔ ከፍተኛ አሳይመንት ነው። ስለዚህ ቀላል አሳይመንት ነው ብሎ ለመናገር ትንሽ ያስቸግራል። እንግዲህ አዝማሚያውንም ማየት ይቻላል። ለምንድነው እንደዚህ የሚባለው የሚለውን፣ አንደኛ ለቤት ቁጠባ ሲባል ሰው የሚሳሰት አይደለም። የመንግስት ሰራተኛውም ቢሆን ያው ጥርሱን ይነቅሳል። ምክንያቱም 1997 የነበረው ምዝገባ 2005 ላይ አዲስ ምዝገባ ሲመጣ ኦልሞስት 7ና 8 ዓመት ካለፈው በኋላ የ7ና 8 ዓመት አፈጻጸም በጣም ፐርፌክት እንዳለሆነ እያወቀም ተመዝጋቢ ነበርም። 2005 በጣም ከፍተኛ ህዝብም ተመዝግቦ፣ 2008 ደግሞ ድጋሚ ባሉ ምዝገባዎችን በጣም ከፍተኛ ቁጥር ያለው ሰው ይመዘገባል። ስለዚህ ለቤት ያለ ቁጠባ ብዙዎቹ የሚሰስቱበት አይደለም። ስለዚህ ለባንኩ ዲፖዚት የሚሆን ነው። 41 ሺህ ሰዎች ቁጠባ ውስጥ ብንከት በጣም ከፍተኛ ቢሊዮኖች ዲፖዚት ነው። ለባንኩ ዲፖዚት እንዲሆንለት ነው የሚያደርገው። ሁለተኛ የሰራተኞችን ጥያቄ ለመመለስ ካለም አንሳር ምናልባት ፖለቲካል ሊወሰድ ይችላል። እንደዚ ጉዳዮች በቃ የቤት አቅርቦት መመለስ አለበት የሚል ጥያቄ አለ። ስለዚህ የቤት አቅርቦት ለመፈለግ ለማቅረብ ካለ ፍላጎትም አንጻር ሊሆን ይችላል። ዜናው ላይ ምን አይቻለው፣ ለመምህራኖች ቅድሚያ ይሰጣል የሚልም ሀሳብ አይቻለም። እንደዚ ጥያቄ ስላለ እንግዲህ ወቅታዊ ጥያቄዎችንም ለመመለስ ሊሆን ይችላል። ነገር ግን የመክፈል አቅም ከግምት መከተት አለበት። ይሳካ ላይሳካን በጥቅሉ ለማለት ያስቸግራል። እስካሁን ያልናቸው ለይሳካልም ላይሳካልም መልስ መመለስ የሚችሉ ናቸው። ግን ከተሳካ ማህበራዊ ጠቀሜታው በጣም ከፍተኛ ነው። አርባ አንድ ሺህ ሰዎች የቤት ባለቤት ማድረግ ማለት ቀላል የሚባል ቁጥር አይደለም፣ በጣም ከፍተኛ ቁጥር ነው። ደግሞ በግንባታ ወቅት የሚፈጠር የስራ እድልም በጣም ከፍተኛ የስራ እድል የሚሆኑ ራሱ የመገንባት አቅም አለ ከተባለ አሁን ላይ ፕሮጀክት መፈጸም የሚችሉ በጣም ብዙ ፕሮጀክቶች እየታዩ ነው። ከተማ መስተዳድር ውስጥ እንኳን ለኮሪደር ልማት ለሌሎቹም በፍጥነት ግንባታ ማከናወን የሚችሉ የፐብሊክ ፕራይቬት ፓርትነርሽፕ ከመንግስት ጋር የሚሰሩ ተቋራጮች አሉ። የመፈጸም አቅምም እያደገ ነው። ስለዚህ የካፒታል ኢሹ፣ የቦታ ኢሹ፣ የቁጠባ ኢሹ መመለስ የሚችል ከሆነ ግንባታ ሊኖር ይችላል። አውት ሶርስም የሚደረግ ከሆነ በሶስት ዓመት ውስጥ የዚህ ያለ ህንፃዎች ለመገንባት የሚያስፈልግ ስምምነት የሚደረግ ከሆነ በእነ ቻይና ፕሮጀክቶችን መከናወን የሚችል ነው። ነገር ግን ቅድም ካነሳናቸው ሀሳብ አንጻር ጉዳዩን በደንብ በመልከት ስለሚያስፈልግ ነው፣ እንድንወያይበት ሌና ሀሳብ ያመጣውላችሁ። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚስ ቪው፣ ቴሌግራም፣ ፌስቡክ ላይ ልትልኩልኝ ችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናል። መልካም ጋር